ከተለያዩ የአገሪቱ አካባቢዎች ተመልምለው ለዘጠኝ ወራት ስልጠና ሲሰጣቸው የቆዩት የፌዴራል ፖሊስ 25ኛ ዙር ምልምል የፖሊስ ሰልጣኞች ስልጠናቸውን አጠናቀዋል። የወንጀል ምርመራም የአድማ ብተናና ሌሎችም ስልጠናዎችን ሲከታተሉ የቆዩት እነዚህ ሰልጣኞች ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት በይፋ መለያቸውን አጥልቀው ተመርቀዋል። ወንጀሉን በቁጠኝነት ለመከላከል ህዝቡን ያላድሎ በእውነት በታማኝነት እና በቅንነት ለማገልገል ፖሊስ የሰላም ዘብ ስለመሆኑ የተናገሩት ምክትል ጠቅላይ ሚኒስትር ተመስገን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እንቅስቃሴዎች በሰላምና በህግ አግባብ እንዲከናወኑ የፖሊስ ሚና የላቀ ስለመሆኑ ተናግረዋል። በራዕዮቿ ከተስፋ ወደሚጨበጥ ብርሃን ለመሻገር የአፍሪካ የብልጽግና ተምሳሌት ለመሆን እንዲሁም ዓለም አቀፍ የብልጽግና አራ ያለመሆን አቅጣጫ አስቀምጣ የጊዜ ገደብ አስቀምጣ እየሰራች ትገኛለች። እነዚህ ሬዎች ተሳክተው በመደመር መንገድ የብልጽግና ግብ ለመድረስ እንድንችል ሰላማዊና ህጋዊ የመንቀሳቀሻ ሜዳ አስፈላጊ ነው። ይህ ህጋዊና ሰላማዊ ሜዳ ሲበጠበጥ ኢኮኖሚያዊ እድገት ይጓተታል፣ የህዝብ ስልጣኔ ይገታል፣ ማህበራዊ ህይወት ይናጋል። የሀገር ብልጽግና ይርቃል። ቅርስና ታሪክ ይጠፋል። መብትና ነጻነት ይጣሳል። ፖሊስ በዋናነት የሚያስፈልገውም ለዚሁ ተግባር ነው። በሀገሪቱ እድገት ልክ ፖሊስም በስልጠና በቴክኖሎጂ በስልትና በመፈጸም አቅም ማደግ አለበት ያሉት ምክትል ጠቅላይ ሚኒስትሩም ለዚህ ደግሞ መንግስት የሪፎርም መርሃ ግብር ቀርጾ እየተገበረ ስለመሆኑ ጠቁመዋል። ፖሊስን በቴክኖሎጂ ለማላቅ በስልጠና ለማዘመን የስራ ቦታዎችን ምቹ ለማድረግና የሰው ኃይል ቁጥሩን ለመጨመር በትኩረት እየተሰራ ይገኛል። እናንተም የዚሁ ሪፎርም ውጤቶች ናችሁ። በዚህ ተቋም ያገኛችሁት እውቀትና ክህሎት መነሻ ነው። ቀሪውን ከቀደምት የፖሊስ አባላት በመማር ከተግባር በመቅሰም በማንበብና በመመራመር ማዳበር ይገባቸዋል። መንግስት ያደረገው ሪፎርም የፌዴራል ፖሊስን እውነተኛ ኢትዮጵያዊ ተቋም እንዲሆን ስለ ማስቻሉ የተናገሩት ደግሞ የፌዴራል ፖሊስ ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል ናቸው። በሀገራችን የፖሊስ ታሪክ ውስጥ ብዙም ሳናያቸው የነበሩ ነገር ግን አሁን በለውጥ ያየነው የመጀመሪያው እና አንዱ ማሳያ ይህ ወጣት ኃይል ከሁሉም የሀገራችን ክልሎችና ከሁለቱ የከተማ መስተዳድሮች እንዲሁም ያለማጋነን በኢትዮጵያ ውስጥ እውነተኛ ኢትዮጵያዊ ተቋም እንዲኖር ሁሉም የኢትዮጵያ ብሔር ብሔረሰቦች በሰራዊት ውስጥ እንዲካተቱ ጠንካራዋን ህብረ ብሔራዊ ኢትዮጵያ ለመገንባት እድል የፈጠረና ይህንንም በተግባር በለውጥ ያሳየ ተቋም አንዱ ኢትዮጵያ ፌዴራል ፖሊስ ነው ቢባል ማጋነን አይሆንም። የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዚዳንት ምክትል ኮሚሽነር ጄኔራል መስፍን አበበ በበኩላቸው ተመራቂዎቹ ከባድና ውስብስብ የስልጠና ጊዜ ማሳለፋቸውን ጠቁመዋል። ረዥም ጊዜን ወስደው ከዘጠኝ ወር በላይ ኢንቴንሲቭ የሆነ በሁሉም ዘርፍ የተሟላ ስብዕና ያለው ፖሊስ መሆን የሚያስችላቸውን ስልጠና ወስደው በብቃት እያንዳንዱን መመዘኛ አልፈው ለዛሬው ምረቃ የበቁ በመሆናቸው ከዚህ በፊት ከነበረው ሁሉ ልዩ ያደርገዋል። ፌዴራል ፖሊስ ከምንጊዜውም በላይ ሀገርና ሕዝብን የመጠበቅ ኃላፊነቱን አጠናክሮ እንደሚቀጥል በመድረኩ ተገልጿል።